የልማት ስራው ከተማዋ በመሰረተ ልማት ከፍተኛ ደረጃ ላይ እንድትደርስ መንገዶች የልማት የደም ስሮች ናቸው ነው የሚባሉት። አርተሪስ ኦፍ ዴቨሎፕመንት ይባላሉ መንገዶች ደረጃቸውን የጠበቁ ሆነው ሌኖቹ በደንብ ተዘጋጅተው ፓዴስትሪያኑና የብስክሌቱም ጭምር የተዘጋጀበት ሁኔታ እንደዚሁም ለህብረተሰብ ጤናን ከማስፋፋትና ህብረተሰብን ጤነኛ ህብረተሰብ ከመገንባት አኳያ ጊዜውን በጥሩ ሁኔታ ሊጠቀም የሚችልን ህብረተሰብ ከመገንባት አኳያ ትልቅ ሚና ፈጥሯል። እየተሰራ ያለው የልማት ስራ ከተማን ከማስዋብ ባለፈ ሰው ተኮር የሆነና ህብረተሰቡ በከልማቱ ተቋዳሽ ከልማቱ ተጠቃሚ መሆኑን ለማረጋገጥ ችያለው። ከቤተ መንግስት ጀምሮ እያየናቸው ያሉ የመሰረተ ልማቶች ወይም ደግሞ ከዚህ ከኮሊደር ልማት ጋር ተያይዞ እውነትም ማለት እኔ አዲስ ነገር ነው የሆነብኝ። ምክንያቱም ብዙውን እንደዚህ በውጭ ላይ እንትንላለው እንጂ እንደዚህ ዲቴል ገብቼም አላየሁ ነበር። ነገር ግን አሁን ይሄ በኢኮኖሚውም በፖለቲካውም በማህበራዊ ኑሮ የሚኖረው አስተዋጽኦ እጅግ የላቀ ነው ብዬ ነው ያሰብኩት። አሁን ካየሁት ከተመለከትኩት ጀምሮ ማለት ነው እየሰራን ያለ ነው። በተለይ ደግሞ እንደ ከተማ ግብርና በየቤቱ እነዚህ አረንጓዴዎች እንዲኖሩ ነው ፍቅር ጨምሯል። አንድ ነገር እርግጠኛ ሁኝ የምነግርሽ፣ እኛ አሁን አዲስ አበባን ያየ ነው። እኔ ደግሞ ሙሉ ኢትዮጵያን በተለይ ከተሞቹን አውቃለሁ እየተሰራ በየቤታቸው እነዚህን ስራ የሚሰሩ ሰዎች ህይወታቸው የተረጋጋ፣ ቤተሰባቸው የተረጋጋ፣ ከአካባቢ ጋር ያላቸው መስተጋብርና ኑሮ በጣም የተመቸ የተረጋጋ፣ ኢቭን ጥል ፈልገሽ የማታገኝበት ሁኔታዎች ናቸው ያሉት። ይሄንን አንድ በልዩ ሁኔታ እቅድ መንግስት ይህንን አቅዶ እየሰራ ነው። ይሄንም በተለየ ሁኔታ ደግሞ በቤታችን ባለን ነባራዊ ሁኔታ ከጨመርንበት ምን አይነት አካባቢ፣ ምን አይነት ከተማ፣ ምን አይነት ኢትዮጵያ ልንፈጥር እንደምንችል ሪሊ መገመት ብዙ የሚከብድ አይመስለኝም።